ጤና ይስጥልን ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘነው ቀርበናል። ከዜናዎች ጋር ተስፋ አይጠግብ ነኝ አብራችሁን ቆዩ። በኢትዮጵያ ታምርት እኛ ምንሸምት ንቅናቄ በሶስት ዓመታት ውስጥ 3.1 ቢሊዮን ዶላር የውጭ ምንዛሬ ማስቀረት እንደተቻለ የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ገለጸ። የኢትዮጵያ ታምርት እኛ ምንሸምት ኤግዚቢሽን እና ባዛር መካሄዱ ምርታቸውን ለማስተዋወቅ እድል እንደፈጠረላቸው በጎንደር ከተማ የሚገኙ አምራቾች ተናግረዋል። አገኙ አበው በዝርዝር ያቀርበዋል። የአጋርና ባለድርሻ አካላትን ቅንጅት በማጠናከር በአምራች ኢንዱስትሪው የሚታየውን ተግዳሮት በመፍታትና ዘርፉን ለማሳደግ የኢትዮጵያ ታምርት እንቅስቃሴ በየዓመቱ እየተካሄደ ይገኛል። የኢትዮጵያ ታምርት እኛም እንሸምት የአማራ ክልል የማጠቃለያ አመራ ግብር በጎንደር ከተማ ተካሂዷል። የክልሉ ኢንዱስትሪና ኢንቨስትመንት ቢሮ ምክትል ኃላፊ አቶ ተፈሪ ታረቀኝ የኢትዮጵያ ታምርት እንቅስቃሴ ተኪ ምርትን በማምረት ከውጭ የሚገቡ ምርቶችን ለመቀነስና የውጭ ምንዛሪን ለማስቀረትም እንዳስቻለ ጠቅሰዋል። በባለፉት ሶስት ዓመታት ከ1200 ቶን በላይ ምርቶች እየተመረቱበትና በዚህ ዘርፍ ላይ ደግሞ ያዳኑት የውጭ ምንዛሬን ስንመለከት ከ3.1 ቢሊዮን የአሜሪካን ዶላር በላይ ማስቀረት ተችሏል። እነዚህን ምርቶች እዚህ ባና ምርታቸው ኖሮ ይህን ያህል ዶላር አውጥተን ሀገር እነኚህን ምርቶች ወደ ሀገር ውስጥ ልታስገባ ትችል ነበር ማለት ነው። በኤክስፖርትም ወስደን ስናየው እንደዚሁ 360 ሚሊዮን ዩኤስዲ በላይ የእኛ ኢንዱስትሪዎች፣ የአማራ ክልል ላይ ያሉ ኢንዱስትሪዎች ምርታቸውን አምርተው በጥራት በዓለም ገበያ ውስጥ ተወዳድረው ማግኘት የተቻለበት ነው። እንደሀገር ከኢትዮጵያ ታምርት ንቅናቄ በኋላ በርካታ ፋብሪካዎች ችግራቸው እየተፈታ ወደ ማምረት መግባታቸውን የጠቀሱት ምክትል ቢሮ ኃላፊውም ማህበረሰቡ የሀገሩን ምርት የመጠቀም ልምዱ እየተሻሻለ መምጣቱን አንስተዋል። ኢትዮጵያ ታምርት እኛ የምንሸምት የሚለው ማምረት ብቻ ሳይሆን የራስን ምርት ክብር ሰጥቶ አገር ውስጥ የሚመረቱ ምርቶችን በኩራት በመጠቀም በኩል ህዝቡ ውስጥ መሰራት መቻል አለበት። ኢንዱስትሪዎችም ደግሞ የአገር ውስጥ ምርት ተወዳዳሪ እንዲሆን ሸማቹ እንዲወደው በሀገር ውስጥ ገበያም በውጭ ገበያም ተወዳዳሪ እንዲሆን የሚያደርግ የጥራት ላይ አትኩረው መስራት እንዳለባቸው ጎን ለጎን ኢትዮጵያ ታምርት በትኩረት የሚሰራበት ይሄ ከሚመለከታቸው አካላትም ጋር ተቀናጅተን የምንሰራበት ሁኔታ ነው ያለው። የኢትዮጵያ ታምርት እንቅስቃሴ መካሄዱ የኢንዱስትሪውን ዘርፍ እያነቃቃውና የአካባቢውን ግብዓቶች በመጠቀም ማምረት እንደሚቻል የሚያበረታታ መሆኑን በመርሃ ግብሩ የተሳተፉ የጎንደር ከተማ አምራቾች ተናግረዋል። ይዘን የመጣ ነው። የዶሮ መኖ፣ እንቁላል፣ የዶሮ ስጋ፣ ማር፣ እንዲሁም የማር ግባቶችን የዶሮ የሚያስፈልጉት እቃዎች፣ መጠጫዎች፣ መመገቢያዎች፣ ቫይታሚኖች። እዚህ መምጣታችን ለእኛ ያው ገቢያችን እያስተዋወቅን ነው። ቁርጥራቶች እነዚህ ይመጣሉ። መጀመሪያ መጀመሪያ እንደዚህ ታጥቦ ይፈጫሉ፣ ከዛ ሪሳይክሊንግ ይሆናሉ። ሪሳይክል ከሆኑ በኋላ እነዚህ የሚታያቸውን ፒቪሲ ኮንዲቶች ይሆናሉ። እነዚህ ከውጭ ነበር የሚመጣ ተኪ ምርት ቀይረን እየተጠቀምን ነው ያለን ይህን ከማስገባት ነጻ ሆነናል ማለት ነው የኢትዮጵያ ታምርት እኛ የምንሸምት ኤግዚቢሽን ና ባዛር መካሄዱ ምርትን ለማስተዋወቅና ደንበኞች ምርቱን እንዲጠቀሙ እድል መፍጠሩን አምራቾች ገልጸዋል እኛ ዘይታችንን ማስታወቅ እናስተዋወቅበታለን ሁለተኛ ለከተማው ህዝብ የምናደርገውን የገበያ መሻሻያ ማለትም አሁን እኛ በትክክል የምናመርተው መቶ ፐርሰንት የኑግ የሆነን ዘይት ነው ዋጋውን ለማረጋጋት በሚል በቅናሽ ነው እየተሸጠ ያለው የኢንዱስትሪዎች መስፋፋትና ወደ ምርት መግባት ለወጣቶች የሥራ መስክና የእውቀት ሽግግር የሚካሄድበት ዘርፍ መሆኑን የክልሉ ኢንዱስትሪና ኢንቨስትመንት ቢሮ ገልጿል። ጎንደር ዩኒቨርሲቲ የቀድሞ ሰራተኞቹ ላበረከቱት አስተዋጽኦ በዩኒቨርሲቲው በሚሰጡ ማህበራዊ አገልግሎቶች ተጠቃሚ እንዲሆኑ እየሰራ መሆኑን አስታወቀም። ዩኒቨርሲቲው በጡረታ ለተገለሉ የቀድሞ ሰራተኞቹ የምስጋና መርሃ ግብር አካሂዷል። ደስታ ካሳ ተጨማሪ ዘገባ ይዟል። ጎንደር ዩኒቨርሲቲ አሁን ለደረሰበት የልህቀት ደረጃ አሻራቸውን ያሰረፉ የቀድሞ ሰራተኞቹን አመስግኗል። ይህ ታሪክ የእናንተ ነው፣ እናመሰግናችኋለን በሚል መሪ ቃል በጡረታ ላይ የሚገኙ የቀድሞ ሰራተኞቹን ባመሰገነበት በዚህ መርሃ ግብር የዩኒቨርሲቲው ፕሬዝዳንት ዶክተር አስራት አጸደወይን የፌዴራል ሲቪል ሰርቪስ ኮሚሽን የሰው ሀብት አስተዳደር ተወካይ ምክትል ኮሚሽነር ዶክተር ጌታቸው ዋጋውን ጨምሮ ጥሪ የተደረገላቸው የቀድሞ ሰራተኞች ተገኝተዋል። ለጎንደር ዩኒቨርሲቲ ከዚህ መድረስ የቀድሞ ሰራተኞች ሚና ከፍ ያለ እንደነበር የገለጹት የዩኒቨርሲቲው ፕሬዝዳንት ዶክተር አስራት ተጸደውን የቀድሞ ሰራተኞቹ ለዩኒቨርሲቲው ራዕይ የስኬት ጉዞ ላበረከቱት አስተዋጽኦ በዩኒቨርሲቲው በሚሰጡ የማህበረሰብ አገልግሎቶች ተጠቃሚ የሚሆኑበት ሁኔታ ተቋማቸው ማመቻቸቱን አስታውቀዋል። ውድ የዩኒቨርሲቲያችን አንጋፋዎች ተቋማችን ለመልካም ምግባራችሁ ይመጥናል ያለውን ድጋፍ መጀመሩ ይታወቃል። ስለሆነም የዩኒቨርሲቲው አስተዳደር ካውንስል የወሰነውን በዩኒቨርስቲ ሆስፒታል ነጻ የሕክምና አገልግሎት በዩኒቨርሲቲው የማህበረሰብ ትምህርት ቤት እንደ ሌሎች ስራ ላይ እንዳሉ ሰራተኞች ተወዳድራችሁ ልጆቻችሁን የምታስገቡበት፣ በእኛ ዩኒቨርሲቲም የምታስተምሩበት፣ ከዩኒቨርሲቲው የተለያዩ አገልግሎቶችን ለማግኘት የሚያስችል ልዩ የጡረታ መታወቂያ እንድታገኙ መሰል ጥቅማ ጥቅሞችን በማስከበር እናንተን ለመደገፍ በማይዛነፍ አቋማችን እንደምንቀጥል ልንገልጽላችሁ ወንደር ጎንደር ዩኒቨርሲቲ ላለፉት አመታት ለሀገር እድገት የራሳቸውን አስተዋጽኦ የሚያበረክቱ ባለሙያዎችን በማፍራት የሚታወቅ መሆኑን የነገሩን ደግሞ የፌዴራል ሲቪል ሰርቪስ ኮሚሽን የሰው ሀብት አስተዳደር ተወካይ ምክትል ኮሚሽነር ዶክተር ጌታቸው ዋጋው ናቸው። የዩኒቨርሲቲው የቀድሞ ሰራተኞች ላደረጉ በጎ ተግባር መርሃ ግብር መዘጋጀቱንም አወድሰዋል። በየዘመኑ ዩኒቨርሲቲውንም ሆነ የዩኒቨርሲቲውን ሆስፒታል ሲያስተዳድሩ የነበሩና ሲያገለግሉ የቆዩ አመራርና ሰራተኞችን አለማመስገን ንፉግነት ስለሚሆን በትልቅ አክብሮት እናመሰግናቸዋለን። ለተቋማት አንቀሳቃሽ ሞተር የሰው ኃይል መሆኑ የታመነ ጉዳይ ነው። በመሆኑም እንደ ጎንደር ዩኒቨርሲቲ ያለ ጠንካራ ተቋም ለሀገረ መንግስት ግንባታ ያላቸው አስተዋጽኦ እጅግ ከፍተኛ በመሆኑ ሊበረታቱና ሊደገፉ ይገባል። አስተያየታቸውን የሰጡን የቀድሞ ሰራተኞች በበኩላቸው በጡረታ ቢገለሉም ዩኒቨርሲቲ ውለታቸውን ሳይዘነጋ ማስታወሱን አድንቀዋል። ተስፋ ገብረ ማርያም ጸጋው እባላለሁ። መኪናም ስታገኟቸው አትለፏቸው፣ የድሮ ሰራተኞችን ተንከባከቧቸው በሚል ነው ዩኒቨርሲቲ ሁሌም እንትን የሚለው እና ድጋፍ በማድረጉ በኩል የተመሰገነ ነው። እኛ አሁን በግማሽ እንታከማለን። ሁለተኛ ነገር ደግሞ እንደ ቤታችን ዩኒቨርስቲውን እንደ መስሪያ ቤት ሳይሆን እንደ ቤታችን የምናየው። ቁምልኝ ምትኬ ይባላለሁ። እኛን ሪፕሬዘንት ያደረገና ዩኒቨርሲቲውን አሁን ጠርቶ እውቅና የሚሰጠና የሆነም እርዳታ ሕክምና የመሳሰሉትን ነገሮች የሚሰጠን አሁን እንድንገኝ ያደረገን የዩኒቨርሲቲ አመራር ስለሆነ ይህም በጎ ነገር በጣም በጣም በጣም በጣም እጅግ አድርጌ አደንቀዋላቸው። ሎንግ ሊቡላ የረጅም ዓመታትን ልምድ ከእውቀትና ክህሎት ጋር በመጨመር አሁን ላለው የዩኒቨርሲቲ ሰራተኛ ማገራት ላይ የሚጠበቅባቸው እንደሚያደርጉ የቀድሞ ሰራተኞቹ ቃል ገብተዋል። በጎነቱን እየያዘ ይሄ ጥሩ አይደለም፣ ይሄ ይቀጥል። በዚህ ደግሞ ፓርቲስፔሽኑ ቢጨምር የህብረተሰቡ ፓርቲስፔሽን የሙያተኛ እውቀት አገልግሎት ላይ እንዱን የምናገኛቸው ነን የሚመለከታቸው አካል ስናገር ፎርወርድ እናደርጋለን ላሉ ሰራተኛ በምታገኘው አጋጣሚ መተ ምን ማድረግ እንዳለባቸው ስትሪክት ለስራ ፍቅር እንዲኖራቸው የተወሰነ የምክር አገልግሎት ትሰጣለን። የቀድሞ የዩኒቨርሲቲው ሰራተኞች አሁን ላይ ከሚደረግላቸው የሕክምና ድጋፍና ሌሎች ድጋፎች በተጨማሪ እራሳቸውን በገቢ እንዲደግፉ ለማድረግ ዩኒቨርሲቲው እየሰራ እንደሚገኝ የተናገሩት ደግሞ የዩኒቨርሲቲው ብቃትና ሰው ሀብት አስተዳደር ስራ አስፈጻሚ ጽህፈት ቤት ኃላፊ አቶ ዳዊት ዳርጌ ናቸው። ጎንደር ዩኒቨርስቲ በዩኒቨርሲቲ ውስጥ የተለያዩ የገቢ ማመንጫ ተቋማት አሉ እነዚህን የገቢ ማመንጫ ተቋማት እነሱ ተጠናክሮ ማህበራቸው ተጠናክሮ በሚመጡበት ጊዜ ራሳቸውን በገቢ እንዲደግፉ በጣም በአቅም ደካማ የሆኑ ሰዎችም የሚታገዙበት ሁኔታ ለማመቻቸት ስራ እየተሰራ ነው ያለ ጎንደር ዩኒቨርሲቲ የቀድሞ ሰራተኞችን ለማመስገን ባዘጋጀው መርሃ ግብር የሰራተኞች አደባባይን በማስመረቅና የተለያዩ ዝግጅቶችን በማከናወን ነው የተከበረው። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር ተስፋ የጠገብ አብሬያችሁ ቆይታ አድርጊያለሁ። ጤና ይስጥልኝ።